ደህና ነሽ ሆስፒታል ብንሄድ ቆጥሩ ነበር ደህና ነኝ አሁን ሰርፍበት ደግሞ በደንብ ይሻለኝ ሉሊት አሁን ደህና ነሽ ደህና ነኝ ያቺ የማትረፋ ሴትዮ ልጅን አሳጥታኝ ነበር አሁን ከእሱ ይልቅ የሉሊት ደህንነት በሳስብ አይሻልም አያገባሽም ሰምኛለሽ አንድ ማንች ነሽ ለዚህ ሁሉ ምስቅልቅል ተጠያቂ አንተ የምትሆንኩ ግርግር መፍጠር አልነበረብም ይሄው ባንተ ምክንያት የሆንኩትን ነው። ያው እንግዲህ ሉሊታንቺም በመሀል መግባት አልነበረብሽም። አጋጣሚውን ተጠቅሜ ሲጣርግ ልገላት ይገባ ነበር ግን ምን ዋጋ ያለው ከእጅ ያመለጠች። ቆይ አንተ ግን ወንጀለኛ ለመሆኑ እንዴ? ፍላጎት ከዛ አባት የሌለው ልጅ አሳድጋለሁ። ለነገሩ አንተ ምን አለብህ? እኔ እስር ቤት ለእስር ቤት እየዞርኩኝ አንተን ስጠይቅ ኖሯለሁ። እኔ እኮ ያልገባኝ ቆይ፣ እናትሽ የተደበቀችበትን እያወቅሽ እስካሁን ደብቀሻት ነበር አይደል? እኔም እኮ ድንገት ነው ያገኘዋት። ያለችበትን ቦታ አላውቅም ነበር። በቃ ግጥምጥሞች ነገር ነበር ግጥምጥሞሽ ቆይ እኔ ያክልቅል ነው እንዲ ይመስልሽ ሰምኛለሽ እኔ እንደ ሌሎች የምታለልሰው አይደለሁ ካሊ በቃ አለፈኩ ለምንድን ነው ባለፈ ጉዳይ የምንጨቃጨቀው አሁንማ ገና መጀመሩ ዋናው ነገር እዚህ አካባቢ መሆኗ ማወቅ ነው ወይ አንቄ እገላታለሁ ወይ ደግሞ ለፖሊስ አሳልፍ የሰጣታለሁ ቆይ ምን አይነት ጭካኔ ነው የምታወራው እንዴ ተረጋጋ እንጂ ሉሊት እሷ ካደረገችብኝ ነገር አንጻር ይሄ በጣም ትንሽ ነገር ነው ነገርያት ማብቂያዋ ተቃርቧል አንቄ እገላታለሁ በጊዜ ንስሐ ብትገባ ይሻላታል አሁን እኔ ምንም አይነት ነገር መስማት አለ ታዩን፣ በቃ ሰላም ይስጡ። ምንም አይነት ድምጽ እንዳልሰማ። አንዴ ምንድነው ምታናገር እኔ እናትሸት ነው ያለችው ቀጥ ብለሽ ያለችበት ትወስጂኛለሽ አላቅም ትሰምኛለሽ እየዋሸሽኝ እንደሆነ እርግጠኛ ነኝ አሁን ቀጥ ብለሽ ያለችበት ትወስጂኛለሽ አትሰማኝም እንዴ አላቅም አልኩህ እኮ ትሰምኛለሽ የማትነግሪኝ ከሆነ የእናትሽን ንዴት አንቺ ላይ ነው የምወጣው ነገር ምንም የማውቀው ነገር የለም በአቅም ደግሞ ለንተ ስለዚህ እኛ ያክል መድከማ አይጠበቅም ለምንድን ነው የማትነግሪኝ የሆነ ደበቅሽላት ወንጀልም አለ እንጂ እሷን አሳልፈሽ ለመስጠት ምንም አትሳሽም ነበር ሲጀመር እናቷን አሳልፋት ሰጣለሽ ብላ እያሰብክ ነው። እንደዚህ ካሰብክ በጣም ሞኝ ነህ። እሺ እናቴ ብላይ ስትናገሪ እንኳን ትንሽ አታፍሪ? ለምን አፍራለሁ? ማፈር ካለበትም ማፈር ያለበት ሌላ ሰው ነው። ሲጀመር እናቴ ምንም የሚያሳፍር ነገር አልሰራችው። ምን ማለት ነው? ቆይ ነብሰገዳ የሆነችው እናትሽ ነው። ምንም የሚያሳፍር ማንነት የላት ምት። ካፈርክም ማፈር ያለብህ አንተ ነህ። ጠንቋይ አባትህን አግዛ አልነበር እንዴ ለሱ ስትከራከሪ ነበረው። ልዕልት ልዕልት! ምን በቃ መጮህ ብቻ ነው አይደል የምታውቀው? ሲጀመር አንተ የምታፍር ሰው ብትኖሩ እኛ ቤት መታ አትኖርም ነበር። እሺ ዝም በይ። ሰምኛለሽ አንቺም ሞንሽ እናትሽ ስለ አባቴ ማውራት ሞራሉ፣ ይላችሁ በቃ እሺ በቃ እስካሁንም ቢሆን የታገስኩ ለሉሊት ስል ነበር። ከእንግዲህ በቃኝ። ምን ታው? እንዲያውም ከዚህ በኋላ እኛ ቤት ላይ ካልፈልግም። ሰምኛለሽ፣ እዛ ቤት ማን እንደሚኖር ነው ያለን። አንቺም ሞንሽ እናትሽ እዛ አስር ቤት ስትወርዱ ታይቷላችሁ። እሱ አድርገውና እንትያያለ በሳት ቤት በሰላሙ በሰላሙ፣ ትንሽ እረፍት ላድርግ ብዬ ከሆነ እነዛ ከሆነ ጥሩ ሰዎች የለም እንዴ፣ ቤቶች ይረብሏል። አሁኑ ብንወጡ፣ በዛ ላይ ደግሞ አበባው አባቶት ነው ነበረ። ለትንሽ ቀን እረፍት ተሰጥቻት ነው። ምን ነው ፈልገሻቸው? አይ እኮ እንዴ ብዬ ጋ ቀጠሮ ነበረ፣ እና እሱም ስመጣ የለም። አዎ እሱ በጠዋት ነው የወጣው። እና ቀጠሯችሁ እዚህ ቤት ነበር እንዴ? ታቂለ ዴብ ኮ መዝናኛ ቦታዎችን አይወድም። ያው ሰዓቱን ካሳወቁት በኋላ ቤት ነው ማገኘው። አይ ጥሩ። እኔ እምልሽ ከነገርሽኝ ታሪክ በኋላ ግን ምን ላይ ደረሳችሁ ወይ? አሁንማ ነገሮች ሁሉ ተስተካከሉ፣ የድሮ ዴብም ተመለሰልኝ ብታይ። ተመስገን ነው። እንክብካቤው ራሱ እንዴት ደስ እንደሚል። ጥሩ፣ ደስ ይላል። ምን ነው ግን ድክምክም ብለሻል። የተፈጠረ ችግር አለ እንዴ? ታይም ባክሽ። ድንገት የሆነ ግርግር ውስጥ ገብቼ ሆዴ መታወኝ ስለነበረ ነው። በዛ ላይ ሀሳቡም ጭምር ነው መሰለኝ፣ በጣም እየተጫጫነኝ ነው። ምን እንዴ? እና በጣም ተጎዳሽ? ብዙም ባይሆን በጥቂቱ። ቆይ፣ ምን አይነት ግርግር ቢሆን ነው? እንዲሁ ከካሊብ ጋር መንገድ ላይ ስንሄድ የሆነች አስከፋችን ሴትዮ ነበረች። ያው እሱም ጥቃት ሊያደርስባት ሲል እኔ መሀል ላይ ገባውኝ። በዛ መካከል ነው ይሄ ነገር የተፈጠረው። ካሊብ ሊደባደብ በጣም ይገርማል። ቆይ ምን ያክል ብታስከፋው ነው እስከ መደባደብ ድረስ ሊያደርሰው ይቻላል? እሷማ ህይወታችንን ያመሰቃቀለች ሴት ናት። ለፍርድ ስንጠብቃት ድንገት መንገድ ላይ ስናገኛት እኮ ስሜታ የሆኑ ነው። በእያንዳንዳችን ህይወት ውስጥ አንዲት መጥፎ ሴት አለች። ዳዊትንም እኮ ደስታውን የነጠቀችው አንድ አልማዝ ምትባል ሴት ነች። ይቺ አልማዝ ናት። ከዳዊት ጋር ቢሆን ጸብ ውስጥ የገባችሁ እሷ ናት። ከረፈደን ቢሆን የሁላችንንም ህይወት ያመሰቃቀለችው እሷ ናት። በጣም ይገርማል። ምን አይነት ግጥምጥሞች ነው ታዲያ ቆይ ለፖሊስ ማመልከት ይሻላል። እሱም አመልክተናል። በቀላሉ ልትያዝ ስላልቻለች ነው እንጂ፣ ድንገት ዳይት ካገኛት ግን ከባድ ቅጣት የሚጠብቃት ይመስለኛል። ከባዱ ነገር እኮ እሱ ነው። በዛ ላይ የልዕልት እናት መሆኗ ደግሞ ነገሩን ከባድ ያደርገዋል። ምን የልዕልት እናት? ይሄ በጣም ከባድ ነው። ዛሬ አብረው ነበር ያገኘ ናቸው። ምን እንደሚፈጠር እንግዲህ ፈጣሪ ያውቀዋል። ግን አንቺ ዳይትን በማረጋጋት እንድትረጂኝ እፈልጋለሁ ይህች ኖሪ ለዳዊት ብነግረው ጥሩ ነገር የሚፈጠር ይመስለኛል። አረ ምንም እንዳታስቢ፣ ምንም ሰላም ሳጅን። ሄሎ ልጅ ካሌብ፣ ከየት ተገኘ? ዛሬ በአልማዝ ጉዳይ ላይ ጥቆማ ለመስጠት ነበር። አልማዝ የተለየ አዲስ ነገር አለ ሳጅን? ከዛ በፊት እናንተ የደረሳችሁበትን ማወቅ ይችላሉ። እኛ ጋር አሁንም ፍለጋ ላይ ነን። ከዚህ በፊት ከነበረው ምንም የተለየ ነገር የለም። ቆይ እኔ የምልህ ሳጅን ወንጀለኛ እንደሆነች የሚያረጋግጥ መረጃዎች እንጂ ማስረጃዎች እጃችን ላይ የሉም ነገር ግን እንደ ያዝናት ምርመራ እንጀምራለን ከአንተ ጋር ያለው መረጃ ምንድን ነው ዛሬ በአጋጣሚ አልማዝን መንገድ ላይ አግኝቻታለሁ ማንን አልማዝን የት አካባቢ አዎ ፊት ለፊት ነው የተገጣጠም ነው እኮ የት አካባቢ ነው ያገኘሃት ቶሎ ንገረኝ ላይ ሰፈር ያለው መኖሪያ ቤት አካባቢ ታዲያ ለምን እላገኛታለ ደወልክልኝም ካሌብ? በጊዜው እሷማ ማሳደድ ላይ ነበርኩኝ፣ እናንተ ጋር መደወል ምንም አልታየኝም ነበር። አሁን ግን የእሷ መጨረሻ መሆን አለበት። ለማንኛውም እዛው አሳሳ እናደርግበታለን። አንተ ግን ምንም አይነት ፍንጭ ስታገኝ ቅድሚያ ለእኛ ማሳወቅ አለበት። እንግዲህ በተጨማሪ ለምርመራው ከጠቀሟችሁ አንዲት ሴት አብራት ታይታለች? እንዴ! በደንብ ይጠቅመናል እንጂ ማናት? ልጇ ሉሊትን ማለት ነው። እሷማ እኮ በተደጋጋሚ ምርመራ አድርገንባት ያለችበትን እንደማታውቅ ነው የነገረችን። አዎ፣ አብረው ነው መንገድ ላይ ሲራመዱ ያገኘኋቸው። እንዴት? ከዚህ በፊት የሰጠችው ቃል የሀሰት ነበር ማለት ነው ሳጀን። ሉሊት ምንም ምን ሰው አላለችም፣ ቃላባይ ነች። እና አሁን ሉሊት የት ነው ያለችው? ያው እዚሁ ቤት ነው የምትኖረው። ሌላ የትሆን ትችላለች? አመሰግናለሁ። አሁኑኑ ምርመራዬን እጀምራለሁ። እንደምታውቀው ሰሞኑን እረፍት ላይ ነበርኩ። አሁን ግን ወደ ስራዬ በደንብ ታጥቄ ነው ሰዎች እዚህ ምታደርጊያለሽ? እኔ ማ ብዬ ፈልጌ ነበር የመጣሁት። እሱ ግን የለም ሲያናደድ ብታ እንደዛሬ ቀን አዝኛ ላቅ በቃሽ በቃሽ አትም ሞላ ፈች አማረብኝ ብለሽ አትንበላጠጭብኝ። እንደዚህማ እንድትናገርኝ አልፈልግልሽም። አንቺም ደግሞ ሰው ሆነሽ እኔ ምን መናገር እንዳለብኝ ና እንደሌለብኝ ልታሳውቂኝ ትፈልጊያለሽ? ቢያንስ ከአንቺ እንደምሻል አውቃለሁ። ምክንያቱም አንቺ የምታደርጊውን ነገር ስለማውቅ። ምንድነው ደግሞ የምታውቂው? አይ ለካ ሰው አይቶ መገመት እንደዚህ ከባድ ነው ለከ የነፍሰ ገዳይ ልጅ ነሽ። ይገርማል። ምንድን ያልሹ አልገባኝም። ቆይ ማንም እንደዚ አይለሽ ማንም ይበላኝ። ትንሽ እንኳን አይሰቀጥትሽም። እኔ አንችን ቢያደርገኝ ግን እዚህ ቤት አልገባም ነበር አፍራለውኝ። ሲሆን ራሴኝ ነበር የማጠፋው። አንድ ነገር ንገርሽ፣ በማታቂው ነገር ጣልቃ ትግቢ መጨረሻ ላይ ዋጋ ያስከፍልሻል። እኔ እንደማንም ምፈራ ሴት አደለውም። እንዲስታይኝ ለዘብተኛ መስየሽ ከሆነ ተሳስተሻል። ልፈራሽ አልችልም። እሺ ቆይ ግን ከኔ ምንድን ነው የምትፈልጊው? ከዳዊት ራቂ። እሱም ፍለጋ ስር ስሩ እንደምትይ አባባ ነግራኛለች። በፍጹም አጠገቡ እንድደርሻ አልፈልግ። ኦ እያስጠነቀቅሽ መሆኑ ነው? አዎ ካለበለዛ ግን እኔ ነኝ ጆሮሽን አንጠልጥዬ ለፖሊስ ምሰጥሽ። ገባሽ? እኔ የምለው ቆይ ግን ማን ነው እንደዚህ የልብ ልብ የሰጠሽ? በምወደው ና በምፈልገው ነገር ለሚመጣብኝ እንዳውሬ ነው የሚያደርገኝ። የመጨረሻ ማስጠንቀቂያ ነው ገባሽ? በዛ ላይ ደግሞ ፍርድ ታገኛለሽ። የዳዊትን ህይወት እንዳመሳቀላችሁ ታጥቀሩ ለማንኛውም አሁን ቤት የለቀሽ ትወጭልኛለሽ። በቃ እኔ አይንሽም ማየት አልፈልግም። እውጣልሻለሁ፣ ግን ስታፈቅሪ ከማትመጠኘው ሰው ጋር አትንጠልጠይ፣ አቅምሽ ነው ወቄ። እሺ አንቺ ልጅ ውጭልኝ ብዬሻለሁ። ጭራቆች፣ የሰው ጭራቅ። እንድን ያልሽው ምን? አንቺ ነው የመታሽ? እንዳትረሻት፣ እሺ ደምንባ ነው ማስለቅስሽ። ጥፊውን እንዲገረምሽ፣ ገና እናትሽን ለሁለት ነው የምከፍልልሽ? ደነዝ በሰላም ነው በሰላም ነው። ከአልማዝ ጋር በተያያዘ አንዳንድ መረጃዎች ለመውሰድ ነው። እጅ ላይ ያሉትን ማስረጃዎች በሙሉ እኮ ባለፈው ሰጥቻ አለው። አይ ከአንቺ ሳይሆን ከልዕልት ነው። ልዕልት ጋር ደግሞ ምን አይነት ማስረጃ ሊኖር ይችላል? ዛሬ ከአልማዝ ጋር መታየቷ ጥቆማ ደርሶኛል። ስለዚህ ያለችበትን ልታውቅ ምትችለው እሷ ብቻ ናት። እቤት አለች አሁን? አዎ መኝታ ክፍለ ውስጥ ነው ያለችው። አንዴት ጠሪልኝ። እሺ

አልገባኝም። ሳጅን በሰላም ነው የፈለገኝ? ልዕልት ለአንዳንድ ጥያቄዎች ተፈልገሻል። ስለዚህ ፖሊስ ጣቢያ አውረን መሄድ ይኖርብናል። ወርብናል እንዴ? ቆይ ግን ምን አጥፍቼ ነው ወደ ፖሊስ ጣቢያ የምትወስደኝ? ሳጅን እዚሁ ማድረግ አይቻልም? ስለማከብራችሁና ችግራችሁን ስለምረዳ ነው እኔ ራሴ የመጣሁት እንጂ ፖሊሶቹን መላክ አላቃተኝም ነበር። አልገባኝም ታዲያ። ቆይ እኔን መውሰዱ ለምን አስፈለገ? እሱን እዛ ስንደርስ በዝርዝር አስረዳሻለሁ እንዴት ነው ባላወኩትና እርግጠኛ ባልሆንኩበት ነገር ጸጥ ብዬ ልሄድ የምችለው? ከአልማዝ ጋር እንደታየሽ መረጃዎች ስለደረሱኝ ነው። ስለዚህ መመርመር ይኖርብኛል። ምን ቆይ፣ ማን እንደዚህ አይነት ጥቆማ አይሰጣችሁ? የመረጃ ምንጮቻችን ለማንም የመናገር ግዴታ ያለብን ስለዚህ በሰላም አብረን ነው። ወንጀል አልሰራሁም አይደለም፣ ለምን ጣቢያ እሄዳለሁ?

አንቺ፣ የማትረቢ ያደረግሽው ነገር ዋጋ ያስከፍልሻል። እሺ ምንድን ነው የምታወሪው? ለፖሊስ ተሰጠሽውን ቃል ሰምቻለሁ። ጨሻሽ በቃ እንደዚህ ሆኖ ስታሳዝኝ በቃ ዛው መበስብስሽ ነው። እኔ እኮ ነገ መፈታት አይቀር ችግሩ ግን ባንቺ ይበሳልሽ ይውልሽ። ከኔ ጋር ባትሳፈጪ የተሻለ ነው። ባይሆን መልካም ዘመን እመኝልሻለሁ። ጠብቂ ሜላት ጠብቂ፣ እሰራልሻለሁ። እኔ ባላደርገውም በጣም ደስ ብሎኛል። ምክንያቱም ወንጀለኛም ነሽ፣ በዛ ላይ ተቀናቃኝ ነሽ። ካሊ፣ ቆይ እንዴት እንደዚህ ታደርጋለህ? ምን አደረገ? ቆይ ሉሊት ላይ መጠቆሙ ለምን አስፈለገ? ታዲያ ከወንጀለኛ ጋር አይደል እንዴት ተገኘች እና ቢሆንስ? ከወንጀለኛ ጋር የተገኘ ደግሞ ወንጀለኛ ነው። ስለዚህ እሷን መጠይቅ አለባት? እንዴ! ይሁን ሉሊት ምንም ወንጀል እንደሌለባት ጠንቀቀ ታውቃለህ? ከአልማዝ ጋር መገኘቷ በቂ ነው። ስለዚህ ቅጣት ይጠብቃታል። ወንጀለኛ መደበቅ በጣም ትልቅ ወንጀል ነው። ቆይ ካሊብ ግን እንዴት በሐሰት እህቴን ተወነጅላታል? ነገርኩሽ። እሷም እጇን ታገኛለች፣ ከዛ በሰላም መኖር እንጀምራለን። አሀ እህቴን ካሳሰርካት በኋላ ነው በሰላም የምንኖረው? ሉሊት፣ በእኔና አንቺ ባል ማንም ጣልቃ መግባት የለበትም። በጣም ታሳዝናለን። እንደዚህ አይነት ጨካኝ ሰው አትመስለኝም ነበር። ይህ ጭካኔ እኮ አይደለም ፍትህ ነው የአባቴ ፍትህ። ታዲያ ምንም የማታውቀው እህቴ ላይ እንዴት ትጠቁማለህ? እኔ ያደረገችኋል አልኩኝም። ደግሞ ፖሊሱም የሚፈልጋት ለጥያቄ ነው። ምናልባት ሊለቃትም ይችላል። ምናልባትም ደግሞ ወንጀለኛ ወንጀለኛ ሆና ከተገኘች ቅጣቷን ትቀበላለች። ሉሊትን ታውቃታለህ፣ በጣም ደንጋጣ ናት። ይሄ ነገር ሲፈጠር ደግሞ ምን ልትሆን እንደምትችል አስበው። አሁን ወንጀለኞች የሚቀጡበት ሰዓት ስለደረሰ ምንም ነገር አይታየኝም። ይህ ልካል ይች ልጅ አንድ ነገር ትሆነና ግን ጻባችን የሚሆነው በእኔና በአንተ መካከል። ይቅርታ ጥፋተኛ ከሆነች መልካም ነገር አጠብቂ። ለማንኛውም ከሄደች ረጅም ሰዓት ሆኗታል። እኔ አሞኝ ስለነበረ አብሬያት መሄድ አልቻልኩም። ሄደው ሁሉንም ነገር ማጣራት ይኖርበታል። ሉሊት፣ አላደርገውም እኮ ነው እየሰጠው ያለ ይቅርታ፣ ይህንን ትዕዛዝ ሊቀበል ይሻል ይችል። ስለዚህ ምንም ያላጠፋችው እህቴ ትቀጣ? እንደዛ ነው ሀሳብ። ለምን እዚህ ቤት እንደመጣኸኝ ግን ምንም ሊገባኝ አልቻለም። ለምን ይመስልሻል? እሱንማ እኔ በምን አውቃለሁ? ስለማላውቅ እኮ ነው የጠየኩ። ቅድም በነገርኩሽ ጉዳይ ላይ ጥያቄዎችን ልጠይቅሽ ብቻ ነው የፈለግኩሽ። ታዲያ ቆይ እዛው ቤት አትጠይቀኝም ነበር እንዴ? ፖሊስ ጣቢያ ድረስ ከማምጣት ምን ነው ፈራሽ እንዴ? ለምን እፈራለሁ? አያው እንደ ትልቅ ወንጀለኛ ቆጥራ ፖሊስ ጣቢያ ድረስ ማምጣት ትንሽ ጋር ሞኝ ነው። ቶሎ ብለን ወደ ጥያቄያችን ብንገባ መልካም ይመስለኛል። እሺ ቆይ ግን ከኔ ምንድን ነው የምትፈልገው? ምንድን ነው ማወቅ የምትፈልገው? ወንጀለኛ እንደተባበርሽ መረጃው ደርሶኛል። ነገርኩ ሳጅን፣ እኔ ምንም ያደረግኩት ነገር የለም የተባበርኩትም ነገር የለኝም። አደረግሽ አላልኩ አልማዝ። በፖሊስ የምትፈልግ ወንጀለኛ እንደሆነች ታውቂዋለሽ አይደል? እኔ አላውቅም። መልሶችሽ ይበልጥ አንቺን ወንጀለኛ ያደርጉሻል። በአልማዝ ጉዳይ በተደጋጋሚ መጥተሽ ቃልን መስጠት ሽን አትርጂ። ቆይ እሺ፣ ከኔ ምንድነው የምትፈልገው? አትጩይ፣ ተረጋግተሽ አናግሪኝ። ስሜታዊ እንደሆን ካረኪኝ በኋላ ነው እንዲህ ተረጋጊ የምትለኝ። መጠየቅ የምትፈልገው ነገር ካለም በስራ አትጠይቀኝ። ከወንጀለኛ ጋር ታይተሻል፣ ስለዚህ የአንቺ ንጽህና ጥርጣሬ ውስጥ ይገባል። አንቺ ነጻ ልትሆኚ የምትችይው የት እንዳለች ትነግሪኝ ብቻ ነው። እኔ ምንም ነገር አላውቅም። አልማዝ የት ነው ያለችው? ሉሊት ተረጋግተሽ አስቢበት፣ ከዛ ራስሽን አድኝ። ካለበለዚያ እስር ቤት መበስበስሽ ነው። እኔ አላውቅም አልኩኝ እኮ። ከዚህ የተለየ መልስ ደግሞ አታገኝም። መረጃ መደበቅ ስንት ዓመት እንደሚያስቀጣ ግን ታውቂያለሽ። በእውነት እኔ ምንም አልደበኩም። እሺ መሄድ ይቻላል ሂጂ። እ ግን መልሰን ማግኘታችን፣ ብትተባበሪኝ ግን ለአንቺ ጥሩ ነበር።

ምንም አላደረግኩም። አንቺ ጭራቅ፣ ምን አባሽ ነው ያደረግሽው? ምንም አላደረግኩም ልቀቂኝ። እማልፈታ ፈታ መስሎሽ ነበር አይደል? እንደዛስ ስትመናቀሪብኝ የነበረው ተናገሪ እንጂ። እንደ እኔ ምንም ያደረግኩሽ ነገር የለም እኮ። ምንድነው እንደዚህ የሚያደርግሽ? እባክሽ ደዛ ታስመስሊ። ፖሊሱ ፊትኮ እንዴት ነበር ስትመናቀሪብኝ የነበረው? እውነት፣ እኔ የት እንደምትሄጂ እንኳን ማቀው ነገር አልነበረም። ማቀው ነገር አልነበረም። ለፖሊስ አንቺ እንዳመለከትሽ ማላቅ መሰለሽ እንዴ? አላመለከትኩም። እንዴት በዚህ ፍጥረት እንደዚህ ላደርግ እችላለሁ? አሁን ከዴብ እንድትርቂ ብቻ ነው የፈለግኩት። አልገባኝም። ታደቆሽ ማን ያደረገው? እኔ ምን ላውቃለሁ? ይሄን ነገር አድርገሽ ከሆነ ግን ዘቅዝቄ ነው። ወይ እንዴት አልገባኝም? ነገሩ ዋይ ገባሽ ነው የሚሻለው። ምን ነው በዛውን መቀር መስሎ ነበር እንዴ ከዛ ቤቱ እንደፈለገ ልትፈነጭበት። እሱማ የጊዜ ጉዳይ ነው እንጂ መቼም አይቀር። ስንኳን አታስበው፣ መቼም ቢሆን አይሳካለ። እሱን እናያለን። ስታስበው እጄን አጣጥፌ የምቀመጥ ይመስልሃል? መቼም አላረጉም። በቃሽ፣ ከአንቺ ጋር ምንም አይነት ንግግር አልፈልግም። እኔም እኮ ከአንተ ጋር አይደለም፣ መነጋገር ቀርቶ አይንህን ማየት ራሱ እንዴት እንዳስጠለቅ እንደዛ ከሆነ ቤቴን ለቀሽ ትወጫለሽ። ቤቴን ነው ያልከው? ጭራሽ ደግሞ በሴት ንብረት ላይ ተቀመጠ። የእኔ ቤት ነው ስትል ውጪ ስትል ትንሽ እንኳን አታፍርም እንዴ? አሁ ምንም ማለት ነው እኔን ለማሸማቀቅ አቅቅ መሞከርሽ ነው። በጣም የለብህ ልብህ ሰርተዋል ነገር ነው ያውቃል